ስኮርፒዮ የዞዲያክ ስምንተኛው ምልክት በጠንካራነቱ፣ በስሜታዊነቱና በሚስጢራዊ ተፈጥሮ ይታወቃል። ይህ ወደ ኃይለኛና ብዙውን ጊዜ ውስብስብ የገንዘብ አቀራረብን ይለውጣል። ስኮርፒዮ ፋይናንስን እንዴት እንደሚይዝ ነው። ጠንከር ያለ እና የሚነዱ ስኮርፒዮ በጥልቅ ለመነካት ባለው ፍላጎት የሚነዱና ብዙ ጊዜ የገንዘብ ግባቸውን ለማሳካት ጥረት ለማድረግ ፈቃደኞች ናቸው። ጠንካራ ፍላጎት አላቸው እና ጠንክሮ ለመስራት አይፈሩም። ብልህና ስልታዊ ስኮርፒዮ በጣም አስተዋይና የፋይናንስ ስርዓቶችን እና ስትራቴጂዎችን በመረዳት የተካኑ ናቸው። እድሎችን የመለየትና ብልህ ኢንቨስት ለማድረግ ችሎታ አላቸው። ታማኝና ታማኝ ስኮርፒዮ ለሚያምኑ ታማኝ ናቸው እና ለገንዘብ ጉቦቻቸው በጣም ሊሰጡ ይችላሉ። ከፋይናንሻል አጋሮቻቸው ጋር ጥንቃቄና መራጮች ሊሆኑ ይችላሉ። ቁጥጥርና ለውጥ ስኮርፒዮ ወደ ሀይልና ቁጥጥር ይሳባሉ። ብዙውን ጊዜ የገንዘብ ሁኔታቸውን ለመለወጥ እና በራሳቸው ጥረት ሀብትን ለመገንባት ይፈልጋሉ። ሚስጢራዊና ቁጥጥር ስኮርፒዮ ስለ ገንዘባቸው ሚስጢራዊ ሊሆኑና የፋይናንስ እቅዶቻቸውን ወይም ውሳኔዎቻቸውን ለሌሎች ለማካፈል ሊታገሉ ይችላሉ። ይህ ወደ አለመተማመንና በግንኙነት ውስጥ ግጭት ሊያስከትል ይችላል። ከመጠን በላይ መዋለ ንዋይ ማፍሰስ እና ስጋት ስኮርፒዮ በፍጥነት ትልቅ ትርፍ ለማግኘት ባለው ፍላጎት ተነሳስተው ከፍተኛ አደጋ ወዳለባቸው ኢንቨስትመንቶች ሊሳቡ ይችላሉ። ይህ አንዳንድ ጊዜ የገንዘብ ኪሳራ ሊያስከትል ይችላል። አባዜና ቅናተኛ ስኮርፒዮ በጣም ስሜታዊ ናቸው እና ከልክ በላይ በገንዘብ ወይም በሀብት ላይ ያተኩራሉ። ይህም በሌሎች ላይ ምቀኝነት ወይም ቅናት ያስከትላል። ግልጽ የሆኑ የፋይናንስ ግቦችን ያቀናብሩ። የፋይናንስ አላማዎቹን ይግለጹ እና እነሱን ለማሳካት እቅድ ይፍጠሩ። ይህም ጥንካሬውን ለማስተላለፍና ውጤታማ በሆነ መንገድ እንዲነዱ ይረዳዎታል። ጥናትና ምርምርን መቀበል። እውቀትህን ተጠቀም። ነገር ግን ማንኛውም ዋና የገንዘብ ውሳኔ ከማድረግ በፊት ጥልቅ ጥናትና ምርምር አድርግ። እምነትንና ግልጽነትን ይገንቡ። ከባልደረባዎቹና እና ከሚወዳቸው ሰዎች ጋር ስለ ፋይናንስ ግልጽ እና ታማኝ ግንኙነት ይፍጠሩ። ስሜታዊ ሚዛንን ማዳበር በገንዘብ ከመጠን በላይ መጠመድ ወይም የገንዘብ ጉዳዮች ስሜቶ እንዲበላሹ ከመፍቀድ ይቆጠቡ። ስለ ስኮርፒዮና ገንዘብ አንዳንድ ነገር ልበላችሁ። ስኮርፒዮ ለገንዘብ ኃይለኛና ቆራጥ አቀራረብ አላቸው። ጥንካሪያቸውን እና አቅማቸውን በሚገባ ወደ ታቀዱ ስልቶች በማስተላለፍ ትልቅ የገንዘብ ስኬት ሊያገኙ ይችላሉ። እምነትንና እና ግንኙነትን በማሳደግ እና ከመጠን በላይ አደጋ ለመውሰድ በመቆጠብ ስኮርፒዮ በገንዘብ ደህንነቱ የጠበቀና አርኪ ህይወት መፍጠር ይችላል። ስለዚህ ለዛሬ ስለ ስኮርፒዮና ገንዘብ ተመልክተናል። ሰላም። ዛሬ ከጥቅምት 13 እስከ ህዳር 12 የተወለዱ ሰዎች ጥንካሬያቸውን እንመለከታለን። ስኮርፒዮ አምስት አይነት ጥንካሬዎች አላቸው። የመጀመሪያው የሰውን ቀልብ መሳብ ነው። ስኮርፒዮች ሲበዛ ሰውን ማሰብ የሚችሉ ሲሆኑ አብዛኞቹ ማንንም ማንበርከክ የሚችል ግሩም የሆነ ባህሪን የተላበሱ ናቸው። ሰው በቀላሉ የሚሳውላቸው ሲሆን፣ በዚህ ምክንያት ጉራቸው ከጣራ በላይ ሊነካ ይችላል። ሁለተኛው አፍቃሪ። ስኮርፒዮች በአፍቃሪነታቸው በጣም የታወቁ ናቸው። ለፍቅረኛቸው አሳቢ በመሆናቸው ተወዳጅና የማይሰለቹ ያደርጋቸዋል። ሶስተኛው የዓላማ ጽናት። እነዚህ ሰዎች ሲበዛ በአቋማቸው የሚጸኑና ራሳቸውን የሚችሉ ናቸው። መመሪያን ወይም ከሌሎች ይህን አድርጉ የሚል መመሪያን ከቁብ አይቆጥሩ። አራተኛው እምነት ስኮርፒዮች እምነት የሚጣልባቸው መሆናቸው በሌላ መንገድ እስካል ተተናከሎቻቸው ድረስ ሚስጥርን እስከ መቃብር ይዘው ይወርዳሉ እንጂ ትንፍሽ አይሉ። የወዳጆቻቸውን ሚስጥር ጠባቂ ናቸው። የመጨረሻው የስኮርፒዮ ጥንካሬ ተጽዕኖ አሳዳሪ። ስኮርፒዎች ስኮርፒዎች ሰዎችን በቁጥጥር ስር ማድረግ የሚችሉ ናቸው። መሪዎች በመሆናቸው ከሁሉም ሰው ፊት ሆነው የሚመሩ መስሎ ይሰማቸዋል። ሰላም። በዛሬ ቪዲዮአችን የስኮርፒዮ ኮከብ ቤተሰብና ጓደኝነትን እንመለከታለን። ስኮርፒዮች ታላቅ ወዳጆች ናቸው። የሚገርሙና እምነት የሚጣልባቸው ጓደኞች ናቸው። እስካልተተነኮሱ ድረስ ሚስጥሮትን እስከ መቃብር ድረስ ይዘው ይወርዳሉ። በተጨማሪም እጅግ የተረጋጉና ቁጥብ ናቸው። ማንም ሰው ሚስጥሩ በስኮርፒዎች ሊረዳ ይገባል። ነገር ግን ትንሽ ትንኮሳ ከደረሰባቸው ተንኮላቸው ማለቂያ የለውም። እንደ ተከዱ ካወቁ ወይም ቅር ከተሰኙ እጅግ ህመም በሚፈጥሩ ሁኔታ ይናደፋሉ። ታማኝነትና ፍትሐዊነት ስኮርፒዎች ታላቅ ወዳጅ እንደሆኑ የሚያደርጋቸው ባህሪያት ናቸው። ስራን በተመለከተ ትጉህና ታማኝ ናቸው። ቶሎ ነገር የሚገባቸው ሰዎች በመሆናቸው ተጫዋችና ቶሎ የሚገባቸው ሰው ጋር መሆንን ይመርጣሉ። ያልጠበቁትን ነገሮች በማድረግ የሚያስገርሙት እና የሚፈልጉትን ነገር በሙሉ የሚሰጡ ናቸው። ነገር ግን አንድ ጊዜ ቅር ከተሰኙ መመለሻ የላቸውም። ስኮርፒዎች ሌሎች ሰዎችን የሚያከብሩ በመሆናቸው ከሌሎችም አክብሮትን ይሻሉ። እስኮርፒዎች እጅግ ሲበዛ ስሜታዊ ናቸው። በስሜት ህመም ውስጥ ሲሆኑ ለማጽናናት አስቸጋሪ ነው። ለቤተሰባቸው መስዋዕት እና ተንከባካቢ ናቸው። እነዚህ ሰዎች በተጨማሪም እጅግ አፍቃሪ ናቸው። በመሆኑም እንደ ፍቅረኛ መቋቋም የማይችሏቸው እና ሊሸሻቸው የማይችሏቸው ናቸው። ለቤተሰባቸው እጅግ አሳቢ እና ጥልቅ ፍቅር አላቸው። በማርስ እና ፕሉቶ የሚገዛው ስኮርፒዮ የውሃ ምልክት በጠንካራነቱ በስሜታዊነቱ፣ እና በስሜቱ ጥልቀት ይታወቃል። ስኮርፒዮች ብዙውን ጊዜ መግነጢሳዊ እና ምስጢራዊ ናቸው፣ ይህም እነርሱን የሚስቡ አጋሮች ሊያደርጋቸው ይችላል። ከሌሎች የዙሪያክ ምልክቶች ጋር የስኮርፒዮ ተኳኝነት አጠቃላይ እይታውን እንመልከት። በጣም የሚስማሙ ምልክቶች አንደኛ ካንሰር። ሁለቱም የውሃ ምልክቶች ናቸው፣ ይህም ማለት ስሜታዊ ጥልቀትና ግንዛቤን ይጋራሉ። የማጣመር ብዙውን ጊዜ ወደ ጠንካራ ሊታወቅ የሚችል ግንኙነትና ተንከባካቢ ግንኙነትን ያመጣል። ሁለተኛ ፒስስ። ሌላኛው የውሃ ምልክት ፒስስ ከስኮርፒዮ ስሜታዊ ጥንካሬ ጋር በደንብ ሊስማማ ይችላል። ግንኙነታቸው ብዙውን ጊዜ በፈጠራ በርህራሄና በጥልቅ መንፈሳዊ ትስስር የተሞላ ነው። ሶስተኛ፣ ቪርጎ የቪርጎ ተግባራዊነት የስኮርፒዮን ጥንካሬ ያሟላል። ሁለቱም ታማኝነትን እና ቁርጠኝነትን ከፍ አድርገው ይመለከታቸዋል። ለሁለቱም ጥልቅና የተረጋጋ ግንኙነት መፍጠር ይችላሉ። አራተኛ ካፕሪኮርን የካፕሪኮርን ምኞት እና የተመሰረተ ተፈጥሮ የስኮርፒዮስ ስሜታዊ ጥንካሬን ማመጣጠን ይችላል። ሁለቱም ታማኝነትን ያደንቃሉ እና በጋራ መከባበር ላይ የተመሠረተ ጠንካራ አጋርነት መገንባት ይችላሉ። በመጠኑ የሚስማሙ ምልክቶች አንደኛ፣ ታውረስ የታውረስ መረጋጋት ለስኮርፒዮ መጽናናትን ሊሰጥ ይችላል። ስኮርፒዮ ደግሞ በታውረስ ህይወት ላይ ፍቅርን ያመጣል። ይሁን እንጂ ሁለቱም ግትር ሊሆኑ ይችላሉ። ስምምነትን ለመጠበቅ ስምምነትን ይፈልጋሉ። ሁለተኛ፣ ጄሚኒ የጄሚኒ ማህበራዊነት ስኮርፒዮን ሊያስብበት ይችላል። ነገር ግን የነጻነት ፍላጎታቸው ከስኮርፒዮ የመቀራረብ ፍላጎት ጋር ሊጋጭ ይችላል። በግልጽ ከተነጋገሩ እርስ በእርሳቸው መማር ይችላሉ። ሶስተኛ፣ ሊዮ የሊዮ ትኩረት ፍላጎት ከስኮርፒዮ ባለቤትነት ጋር ሊጋጭ ይችላል። ሆኖም ሁለቱም ስሜታዊ ናቸው እና አንዳቸው የሌላቸውን ፍላጎት ማክበርን ከተማሩ ተለዋዋጭ ግንኙነት ሊፈጥሩ ይችላሉ። ተኳዋኝ ያልሆኑ ምልክቶች አንደኛ፣ ኤሪስ የኤሪስ ማረጋገጫ አንድ ጊዜ ከስኮርፒዮ ጥንካሬ ጋር ሊጋጭ ይችላል። ኬሚስትሪያቸው ጠንካራ ሊሆን ቢችልም ከቁጥጥር ጉዳዮችና ከኃይል ተለዋዋጭነት ጋር ሊታገሉ ይችላሉ። ሁለተኛ አኳሪያስ የአኳሪያስ ራሱን የቻለ ተፈጥሮ ስሜታዊ ትስስርን ለሚመኘው ስኮርፒዮ ፈታኝ ሊሆን ይችላል። በግንኙነት ውስጥ አንዳቸው የሌላውን ፍላጎት ማሟላት ሊከብዳቸው ይችላል። ሶስተኛ፣ ሳጂታሪየስ የሳጂታሪየስ ነፃ መንፈስ ተፈጥሮ ከስኮርፒዮ ጥልቅ ስሜትን ለመተሳሰር ካለው ፍላጎት ጋር ሊጋጭ ይችላል። አብሮ መዝናናት ቢችሉ የረጅም ጊዜ ተኳኝነት ፈታኝ ሊሆን ይችላል። አራተኛ፣ ሊብራ የሊብራ የመስማማት ፍላጎት እና ማህበራዊ መስተጋብር ከስኮርፒዮ ጥንካሬና ጥልቅ ፍላጎት ጋር ላይስማማ ይችላል። በስሜት ደረጃ መገናኘት ሊከብዳቸው ይችላል። ማጠቃለያ የኮከብ ቁጥሯ ተኳኋኝነት ስለ ግንኙነት ተለዋዋጭነት ግንዛቤዎችን ቢያቀርብም የግለሰባዊ ልምዶች እና ስበናዎች ለማንኛውም ግንኙነት ስኬት ጉልህ ሚና ይጫወታሉ። የዞዲያክ ምልክቶች ምንም ይሁን ምን የፍቅርን ውስብስብ ነገሮች ለማሰስ ግልጽ ግንኙነት መተማመንና መግባባት አስፈላጊ ነው። ስኮርፒዮዎች ደህንነት በሚሰማቸው እና ዋጋ በሚሰማቸው ግንኙነቶች ውስጥ ያድጋሉ። ስለዚህ የእነሱን ጥልቀት የሚያደንቅ አጋር ማግኘት በጣም አስፈላጊ ነው። በዛሬው ቪዲያችን የስኮርፒዮ ኮከብ የፍቅር ተኳኋኝነቱን ተመልክተናል። ሰላም! ዛሬ ከጥቅምት 13 እስከ ህዳር 12 የተወለዱ ሰዎች ፈታኝ ባህሪያቸውን እንመለከታለን። ስኮርፒዎች ሶስት አይነት ፈታኝ ባህሪዎች አላቸው። የመጀመሪያው ተበቃይ። ስኮርፒዎች ከነኳቸው እጅግ አስከፊና ተበቃዮች ሊሆኑ ይችላሉ። እንደ ተበደሉ ከተሰማቸው በቅጽበት ወደ በቀል ለማምራት አያንገራግሩ። ሁለተኛው እምቢተኛው። ስኮርፒዎች የራሳቸውን አቋም ከያዙ ፍንክች የማይሉ ናቸው። በማንኛውም ሁኔታ የጀመሩትን ነገር ከጫፍ ያደርሳሉ። ከስኬታቸው ጀርባ ካሉት ምክንያቶች መካከል አንዱ ይህ ነው። የመጨረሻው የስኮርፒዮ ፈታኝ ባህሪ ጭካኔና ተንኮል። ስኮርፒዎች እስኪበደሉ ወይም ጥፋት እስኪሰራባቸው ድረስ ታላቅ ጓደኛ ናቸው። ነገር ግን አንድ ጥፋት እንደተሰራባቸው ባወቁበት ቅጽበት ወደ ጭካኔና ተንኮል እርጭ ይሄዳሉ። ስኮርፒዮ የዞዲያክ ስምንተኛው ምልክት ከጥቅምት 13 እስከ ህዳር 12 የተወለዱ በጊንጥ የተወከለውና በጠንካራነቱ በስሜታዊነቱና በጥልቀቱ ይታወቃል። ስኮርፒዮች ብዙን ጊዜ ታማኝነትንና ስሜታዊ ግንኙነትን የሚያደንቁ ሚስጥራዊ ሀብቶችና ቆራጥ ግለሰቦች ሆነው ይታያሉ። በትዳር ውስጥ ስኮርፒዮች ጥልቅ ስሜታዊ ትስስርን የሚፈልጉ፣ ጥልቅ ቁርጠኝነት ያላቸው አጋሮች ናቸው። አፍቃሪና የሚወዷቸውን ሰዎች የሚንከባከቡ ናቸው። ብዙውን ጊዜ ለባልደረባቸው ፍላጎቶች ቅድሚያ ይሰጣሉ። ይሁን እንጂ የእነሱ ጥንካሬ አንዳንድ ጊዜ ወደ ባለቤትነት ወይም ቅናት ሊያመራ ይችላል። ስለዚህ መተማመንና ግልጽ ግንኙነት ለጤናማ ግንኙነት ወሳኝ ናቸው። ስኮርፒዎች ታማኝነትንና ትክክለኛነትን ከፍ አድርገው ይመለከቱታል እና ከስሜታዊ ጥልቀታቸው እና ጥንካሬያቸው ጋር የሚዛመዱ አጋሮችን ያደንቃሉ። ከሌሎች የውሃ ምልክቶች ካንሰር እና ፒስስ እና የምድር ምልክቶች ታውረስ፣ ቪርጎ እና ካፕሪኮርን ጋር ተኳሃኝ ይሆናሉ፣ ምክንያቱም እነዚህ ውህዶች ብዙውን ጊዜ መረጋጋት እና የጋራ መግባባት ይሰጣሉ። በአጠቃላይ በትዳር ውስጥ ስኮርፒዮ ያደረ እና ከትዳር አጋራቸው ጋር ለውጥ የሚያመጣ ግንኙነት ይፈልጋሉ። የስኮርፒዮ ደካማ ጎኖች ወይም አሉታዊ አስተሳሰቦች አንደኛ፣ ቅናት ስኮርፒዮች ለቅናትና በግንኙነት ውስጥ የባለቤትነት ስሜት ሊፈጠር ይችላል። የነሱ ኃይለኛ ስሜቶች በሌሎች ስጋት እንዲሰማቸው ሊያደርግ ይችላል። ይህም ግንኙነቶችን ሊያበላሽ ይችላል። ሁለተኛ፣ ሚስጢራዊ ስኮርፒዮ ግላዊ የመሆን ዝንባሌ ያላቸው እና ሀሳባቸውን እና ስሜታቸውን ሊደብቁ ይችላሉ። ይህ ሚስጢራዊ ተፈጥሮ በግንኙነቶች ውስጥ እንቅፋት ይፈጥራል እና ወደ አለመግባባት ይመራል። ሶስተኛ፣ ማኒፑላቲቭ አንዳንድ ስኮርፒዮዎች የሚፈልጉትን ለማግኘት ወይም በሁኔታዎች ላይ ቁጥጥር ለማድረግ ወደ ማጭበርበር ወይም ስሜታዊ ጨዋታዎች ሊያደርጉ ይችላሉ። ይህ በግንኙነቶች ላይ እምነትን ሊጎዳ ይችላል። አራተኛ ቂም የሚይዝ፣ ሲበደል ስኮርፒዮ ቂም ይይዛል እና ይቅር ለማለት ሊታገል ይችላል። ያለፈውን ጉዳት የማሰብ ዝንባሌያቸው ወደ ምሬት ሊያመራ ይችላል። አምስተኛ ጠንከር ያለ እና ከልክ ያለፈ የስኮርፒዎች ጥልቅ ስሜት ተፈጥሮ አንዳንድ ጊዜ ለሌሎች ከአቅም በላይ ሊሆን ይችላል። የእነሱ ጥንካሬ ሰዎችን ሊያስፈራራ ወይም በማህበራዊ ሁኔታዎች ውስጥ ምቾት ማጣት ሊፈጥር ይችላል። ስድስተኛ፣ በቀል እንደተከዱ ወይም እንደተጎዱ ከተሰማቸው ስኮርፒዎች በቀልል ሊፈልጉ ይችላሉ። ይህ ደግሞ በደለዋል ብሎ በሚያምኑት አክሲ ባህሪያት ወይም ድርጊቶች ሊገለጡ ይችላሉ። ሰባተኛ፣ ኦብሰሲቭ ስኮርፒዎች ነገሮች ወይም ሰዎች ላይ ሊጠጉ ይችላሉ። ይህም ወደ አባዜ ባህሪ ያመራል። ይህ በአእምሮ ጤንነታቸው እና በግንኙነታቸው ላይ ተጽዕኖ ሊያሳድር ይችላል። ስምንተኛ፣ ሲኒካል ስለ ሰው ተፈጥሮ ያላቸው ጥልቅ ግንዛቤ አንዳንድ ጊዜ ስኮርፒዎችን ወደ መናኛ ወይም እምነት ማጣት ሊያመራቸው ስለሚችል አዲስ ግንኙነት ለመመስረት አስቸጋሪ ያደርጋቸዋል። እነዚህ ባህሪያት ፈታኝ ሊሆኑ ቢችሉም ግለሰቦች ውስብስብና በኮከብ ቁጥራ ምልከታቸው ብቻ ያልተገለጹ መሆናቸውን ማስታወስ ጠቃሚ ነው። ብዙ ስኮርፒዎች እንደ ታማኝነት ቆራጥነት ና ጠንካራ የእውቀት ስሜት ያሉ አውንታዊ ባህሪያት አላቸው። በዛሬው ቪዲያችን የስኮርፒዮ ኮከብ ደካማ ጎኑን ተመልክተናል። ስኮርፒዮ የዞዲያክ ስምንተኛው ምልክት፣ በጠንካራነቱ በስሜታዊነትና በጥልቀት ይታወቃል። ስኮርፒዮን የሚገልጹ አንዳንድ ቁልፍ ባህሪዎችን እንመልከት። ስኮርፒዮ የውሃ ምልክት ነው። እሱም ስሜታዊ ጥልቀትን ውስጣዊ ስሜትንና ስሜታዊነትን ያመለክታል። የውሃ ምልክቶች ብዙውን ጊዜ ከስሜቶች እና ከንቃተ ህሊና ጋር የተቆራኙ ናቸው። ይህም ስኮርፒዎችን ጥልቅ ስሜታዊ እና አስተዋይ ግለሰቦች ያደርጋቸዋል። ስኮርፒዮ በባህላዊ መንገድ የምትመራው በማርስ ነው፣ የተግባር እና የፍላጎት ፕላኔት እንዲሁም ከፑሉቶ የለውጥና የኃይል ፕላኔት ጋር የተያዘ ነው። ይህ ድርብ ተጽዕኖ ለስኮርፒዮች ጥልቅ ተፈጥሯቸውና ጥልቅ ለውስቶች የማድረግ ችሎታቸው ይሰጣቸዋል። የስኮርፒዮ ምልክት ጊንጥ ነው። መከላከያን፣ ጥንካሬንና የመከላከያ ተፈጥሮን ይወክላል። ጊንጦች ኤክሶስኬሌተንን አውጥተው ታድሰው ብቅ ሊሉ ስለሚችሉ የመለወጥን ሀሳብም ያካትታል። ስኮርፒዮ ቋሚ ምልክት ነው፣ ይህም መረጋጋትን ቁርጠኝነትንና መቻልን ያመለክታል። ቋሚ ምልክቶች ስኮርፒዮችን በማሳደዳቸው ጸንተው እንዲቆሙ በማድረግ ትኩረትንና ቁርጠኝነትን በመጠበቅ ይታወቃሉ። ስኮርፒዮች ብዙውን ጊዜ ኃይለኛ ጥልቅ ስሜት ያላቸውና ምስጢራዊ እንደሆኑ ይገለጻሉ። ሰዎችን ወደ ውስጥ የሚስብ መግነጢሳዊ መገኘት አላቸው፣ ነገር ግን ስለ እውነተኛ ስሜታቸው እና ተነሳሽነታቸው ሚስጥራዊና ጥበቃ ሊደረግላቸው ይችላል። ስኮርፒዮች ስሜትን በጥልቅ ይለማመዳሉ እናም ጨለማውን የህይወት ገጽታዎች ለመመርመር አይፈሩም። የሌሎችን ስሜትና ተነሳሽነት እንዲረዱ የሚያስችል ጠንካራ ውስጥ ሀሳብ አላቸው ብዙ ጊዜ በመስመሮች መካከል ማንበብን የተካህኑ ያደርጋቸዋል። ስኮርፒዎች የመቆጣጠር ተፈጥሯዊ ፍላጎት ስላላቸው ግባቸውን ለማሳካት በጣም ቆራጥ ሊሆኑ ይችላሉ። ይህ የፈለጉትን ለማሳካት እንደ ጠንካራ ፍላጎትና ቁርጠኝነት ሊገለጽ ይችላል፣ አንዳንድ ጊዜ በግንኙነቶች ውስጥ ወደ ስልጣን ሹክሹክታዎች ይመራል። ከፕሉቶ ጋር አብሮ ገዥ ሆኖ ስኮርፒዎች ከመለወጥ እና ዳግም መወለድ ጋር የተቆራኙ ናቸው። ብዙውን ጊዜ በህይወት ዘመናቸው ሁሉ ጉልህ የሆነ የግል ለውጦችን ያደርጋሉ እና ከአስቸጋሪ ተሞክሮች በኋላ እራሳቸውን እንደገና የመፍጠር ችሎታ አላቸው። ስኮርፒዎች ለሚጨነቁላቸው በጣም ታማኝ ናቸው እና በምላሹም ተመሳሳይ ታማኝነትን ይጠብቃሉ። የነሱ ጥልቅ ተፈጥሮ በግንኙነቶች ውስጥ ወደ ጥልቅ ግንኙነቶች ሊመራ ይችላል። ግን ማስፈራራት ከተሰማቸው ባለቤት ሊሆኑ ወይም ቅናት ሊሆኑ ሊኖርባቸው ይችላል። በአጠቃላይ ስኮርፒዮ ጥንካሬን፣ ስሜታዊ ጥልቀትንና ለውጥን ያካትታል። የነሱ ጥልቅ ተፈጥሮ ታማኝነትንና ውስብስብ ስሜቶችን የመምራት ችሎታ ጥልቅ ግንኙነቶችና የግል እድገት ችሎታ ያላቸው ጠንካራ ጓደኞችና አጋሮች ያደርጋቸዋል። በዛሬ ቪዲዮችን የስኮርፒዮ ኮከብ ልዩ ባህሪውን ቃኝተናል። ሰብስክራይብ እያደረጋችሁ እንዲሁም በስኮርፒዮ ኮከብ ለተወለደ ሰው ይህን ቪዲዮ ሼር እያደረጋችሁ በቀጣይ በሳጂታሪየስ ቪዲዮ